አይምሯችን ላይ ያለ ነገር ብቻ ነው የሚመስለናል። ብዙዎቻችን ግን ዲፕሬሽን ፋይናሊ ሲያድግ ምን ይሆናል መሰላችሁ? ኪድኒ ፌሊየር ያመጣል። ቨርቹዋል ኦቲዝም የሚባል ነገር በጣም በብዛት ልጆች ላይ እየተገኘ ነው። ላይክ ይሄ አክቹዋል ኦቲዝም አይደለም። ሜቢ እናትየዋ በዛ ሰዓት እንትን የሆነ ነገር ግዢልኝ ብላት ኮኔክሽን ቢብላት መክፈል ባትችል ያንን አንደርስታንድ ማድረግ አይችልም። ሰላማቸውን አግኝተዋል። ቢዚ ናቸው፣ አይፈልጉትም። እነሱም እሱም አይፈልጋቸውም። ጥጉን ይዞ ግን አንድ ቤት ውስጥ የሚኖር ሰው ነው ማለት ነው። ሶስተኛው ደግሞ ዝምተኛው ወይም ዝም የሚለው ልጅ ነው። እንግዲህ ቤት ውስጥ ይኑር አይኑር አይታወቅም። ልጅ አንድ ክፍል ውስጥ ቆልፎ ተቀምጧል። ወይ ጌም እያየ ነው፣ ጌም እየተጫወተ ሊሆን ይችላል። ፊልም እያየ ሊሆን ይችላል፣ ወይ መጽሐፍ ውስጥ ተቀብሮ ሊሆን ይችላል፣ ኦር ሶሻል ሚዲያ ላይ ጊዜውን እንትን እያለ ሊሆን ይችላል። እዛ እንግዲህ የታመመ ቤተሰብ ነው ብለናል አይደለ? እዛ የታመመ ቤተሰብ ውስጥ ያለውን ጭቅጭቅ ሊሆን ይችላል። ብዙ የማይመለከተውን ነገሮች ብቻ ደስታ የማይሰጡትን ሰላሙን የሚረብሹትን ነገሮች መስማት ስለማይፈልግ መሸሽን የመረጠው ልጅ ነው ማለት ነው ይሄ። ስለዚህ በእነዚህ ባልናቸው ነገሮች ውስጥ እራሱን ደብቆ በቃ ቤት ውስጥ መኖሩም የማይታወቅ ልጅ ነው ማለት ነው። ተጠርቶ ተፈልጎ ተንኳክቶ ምናምን የሚገኝ አይነት ልጅ ማለት ነው። ስለዚህ ያ ዝምተኛው ልጅ ብለን እንለዋለን። የሚወደደው አይጠይቅም። ይሄንን ግዙልኝ አይልም፣ ያን አድርጉልኝ አይልም። ቤተሰቡን አይጨቃጨቃቸውም። በቃ ምግብ ሲሰጠው ይበላል፣ ይሄን አርግ ሲባል ያደርጋል። ከዛ በኋላ ግን ክፍሉ ነው በቃ የለም። አሁን እኔ ልጅ ከወለድኩኝ በኋላ የተረዳውት አንድ ነገር አለ ማለት ራሴን የታዘብኩበት ማለት ነው። የሆነ የራሴን ታይም እፈልጋለሁ ማለት ሰው ስለሆንኩ አደለም እንፈልጋለን ሁላችንም እና አሁን አንዳንድ ጊዜ ልጄ በጣም ኢግኖር ሲያደርገኝ ደስ ነው የሚለኝ፣ እና ራሴን የታዘብኩበት ነው። ላይክ እሱ የራሱ ነገር ላይ ተጣምዶ ምናምን የራሱን ጨዋታ ምናምን ቢዚ የሚያደርገው ነገር ሰጠው ሰጠውና እሱ የራሱን ጨዋታ የተጫወተ እኔ የማገኘው ጊዜ እንትን ይለኛል ማለት ጤናማ ነው አይነው ግን ብቻ ምን ልበላችሁ የሆነ አንዳንድ የጥፋተኝነት ስሜት ይሰማኛል። እንዴ እንዴት እንደ ሰልፍ ሽሆናለሁ የምለውም ነገር አለው። ግን ይሄኛው ልጅ ደግሞ ጭራሽ የለም፣ በቃ ጠፍቷል እና ቤተሰቦቹ ሰላማቸውን ያገኙ አይመስላችሁ? ማለት በቃ አይረብሽም፣ ሶፋ ላይ አይዘልም፣ እቃ አይሰብርም፣ በቃ የለም፣ ቤት ውስጥ ኮምፕሊትሊ የለም። ልጁ መሸሽን ነው የመረጠው። ስለዚህ ይሄን ባለማድረጉ ነው የሚወደደው ማለት ነው። ስለዚህ ቤተሰቦች እሱ እኮ ስለማይረብሽ ምናምን፣ አንተ እኮ ጎበዝነት ስለማትረብሽ ነው እወድሃለሁ ምናምን የሚል ሰው መጥፋቱን ይወዱለታል ማለት ነው። ስለዚህ ባህሪው ምንድን ነው? በጣም ብቸኛ ነው። በጣም ዝምተኛ ነው። ሀሳብና ስሜቱን አይገልጽም። ምክንያቱም ምን ተሰማ ተብሎ ተጠይቆ አያውቅም። በቃ ማነህ፣ ምንድነ ምን አይነት ነው ባህሪው ራሱ የሚለውን አያውቁም ቤተሰቦች። ምክንያቱም ኮምፕሊት እነሱም ሰላማቸውን አግኝተዋል፣ ቢዚ ናቸው። አይፈልጉትም፣ እነሱም እሱም አይፈልጋቸውም። ጥጉን ይዞ ግን አንድ ቤት ውስጥ የሚኖር ሰው ነው ማለት ነው። ኢሞሽናሊ ብቻ አለም እንዲታቸው ያደረገው ይሄ ልጅ ፊዚካሊም ከቤተሰቡ ሰው ዲታች አድርጓል። አይጨቃጨቅም፣ አይጠይቅም ምናምን እንደዚህ አይነት ልጆች አሉ አይደል? ወይኔ እሱኮ ልብስ ግዙልኝ ራ አይል ምን አይል በስማ እኔ በጣም በቃ ላይክ ፌቨሬት ልጅ ነው የሚባሉ ልጆች አሉ። ልክ እሱን ሲሰሙ ደግሞ እየቀጠሉበት ነው የሚሄዱት፣ እንደ ጥሩ ጎናቸው ስለሆነ የሚነገራቸው ማለት ነው። ግን ሀሳብና ስሜቱን የሚደብቅ ልጅ ነው የሚሆነው። ምንድነው የሚሰማው? ኢቨን የሆነ ችግር ላይ እያለፈ እንኳን ቤተሰቦቹ ማያማክር አይነት ብቸኛ ግን ቤተሰብ ውስጥ ያለ ግን ብቸኛ ልጅ ነው የሚሆነው፣ ማለት ነው። ቤተሰቦቹ ደግሞ ለሱ የሚሰጡት ስም ምን አይነት ነው? በጣም ጨዋ ነው እኮ የኔ ልጅ፣ አይረብሽም፣ ዝምተኛ ነው፣ ይሄን ግዙ፣ ያንን ግዙ እያለ አያስቸግርም፣ ቤት ውስጥ አይበጠብጥም እየተባለ ጥሩ ስም ይሰጠዋል። ስለዚህ በዛ ነገር እሱም ደስተኛ አደለም፣ ግን በቃ ላይ ቤተሰቦች ማስደሰት ከቻልኩ ለመወደድ አደለም ሰው ለመወደድ ያንን ነገር እያደረገ ይቀጥላል ማለት ነው። ስለዚህ በዚህ መንገድ ያደገ ልጅ ሲያደግ ምን ይሆናል? ብቸኛና ማህበራዊ ህይወት የሌለው ይሆናል። እና ደግሞ ለሱሰኝነት በጣም ተጋላጭ ሊሆን ይችላል። ሱሰኛ ሲባል ሰብስታንስ አቢዝ ብቻ ላይሆን ይችላል። እንደ ከላይ እንዳልነው የፊልም ሱሰኛ ሊሆን ይችላል። የጌም ሱሰኛ ሊሆን ይችላል። አሁን ላይ የምናያቸው የሶሻል ሚዲያ ሱሰኛ ሊሆን ይችላል እና ራሱን በቃ የሆነ ነገር ውስጥ ማጥፋት በቃ መጥፋት ነው የሚፈልገው። ይሄ መታየት ምናምን አይፈልግም። ይሄ ልጅ አቬሌብል አይደለም ለምንም ነገር ማለት ነው። ስለዚህ ስሜቱን የሚደብቅ ልጅ ይሆናል፣ ብቸኛ ይሆናል፣ ማህበራዊ ህይወት ደግሞ የሌለው ልጅ ይሆናል ማለት ነው እና ይሄ ልጅ የሚወደደው ዝም ሲል ነው። ስለዚህ እቺ ሴት እንበላትና አድጋ ምን አይነት ሚስት ትሆናለች ስትሉ ባሏ እየጠጣ ሲመጣ ዝም ምትል። ለምን? ዝም ስትል ነው የተወደደችው ቤተሰቦቿ ጋር አደለም። ስለዚህ ባሏች ታርጎባት ዝም ምትል። በወንድም ተመሳሳይ ማለት ነው። ስለዚህ አቢዩዝ የተደረጉ የነሱ ጥቅም እያለፈ ማለት በቃ እየቀረባቸው በቃ ለመወደድ ሲሉ ከዛ ሰው ፍቅርን አገኛለሁ ሲሉ ግን አቢዩዝ በተደረገ ወይ ስላደጉ ነው እንደዛ የሚያደርጉት ማለት ነው። እና እንደዛ አይነት ሰው ይሆናሉ ማለት ነው። ፋይናሊ ሱሰኛም ሊሆኑ ይችላሉ ሲያድግ ለብዙ አይነት ከማህበረ ህይወት የተገለሉ ስለሚሆኑ አንደኛው ያው ኮንፊደንስ አይኖራቸውም። ሀሳባቸውን የማይገልጹ ልጆች ምን እንደሚፈልጉ ኢቨን ማያውቁ ልጆች አድገውም ደሴም ቲንግ ማለት ነው፣ ትልቅ ሰው ሆኖም ምን እንደሚፈልግ ማያውቅ ብዙ ሰው አለ አይደለ። ስለዚህ አድገው እንደዚህ አይነት ህይወትን የሚመሩ ሰዎች ሊሆኑ ይችላሉ። ስራም ውስጥ ሲሆን አሁን ለምሳሌ መስመራቸውን የሆነ ሰው አልፎ ቢመጣ እንትን ማለት አልተማሩም። ላይክ ይሄ ነገር ኖ ባውንደሪ ማለት ኖ ማለት አይደለም፣ ኖ ማለት አያውቁም። ስለዚህ የሆነ ሰው አልፎ ሲመጣ ዝምተኛ ሲሆኑ ወይም ጨዋ እየተባሉ ስላደጉ ያንኑ ነው እያስቀጠሉ የሚሄዱት ማለት ነው። ስለዚህ የሆነ ሰው በባውንደሪያቸው ላይ ተረጋግጦ አልፎ የሚፈልገውን ነገር አድርገው መመለስ ይችላል። ኢትስ ኦኬ ለእነሱ ለምን ከዛ ሰው ፍቅር አገኛለሁ በሚል ገና ለገና ጥቅማቸውን አሳልፈው ሰጥተዋል። ከቤተሰባቸው የወሰዱት ነገር ስለሆነ ማለት ነው። እስቲ እዚህ ላይ የምታውቁት ሰው ካለ አንድ ሁለት ምሳሌ እና ቀጣዩ ላይ እንሄዳለን ወይ

ኦፍኮርስ አውቅድም እንዳልኩት በጣም አለው እንትን ነው። አሁን ላይ በብዛት ብዙ ትንንሽ ልጆች ላይ ብዙ አልሰራም ብያቸዋለሁ ግን ከምሰማው እና ከማየው ኢንፎርሜሽን ቨርቹዋል ኦቲዝም የሚባል ነገር በጣም በብዛት ልጆች ላይ እየተገኘ ነው። ላይክ ይሄ አክቹዋል ኦቲዝሙ አይደለም፣ ኦቲዝም ስፔክትረም የሚባለው ሳይሆን ግን ከቨርቹዋል ጋር ስክሪን ታይማቸው በጣም ረጅም ስለሆነ እና በጣም ከልጅነታቸው ጀምሮ ስለሆነ ያንን ስክሪን ታይም አዳፕት እያደረጉት የመጡት መናገር ባለባቸው እድሜ ላይ እንዳይናገሩ፣ ኢቨን መሄድ ባለባቸው እድሜ ላይ እንዳይሄዱ ሊያደርጋቸው ይችላል። ምክንያቱም ቁጭ ብለው ይሄ ፋይን ሞተር ስኪል የምንለው ነገር አለ ልጆች ላይ የመንቀሳቀስ የሆነ ነገር የመውሰድ የመሳብ፣ የመጣል፣ የማንሳት፣ ሰው ሰላም የማለት የመማታትም ሊሆን ይችላል ብቻ ይሄ እንትናቸው አይንቀሳቀስም እነዛ ልጆች ስልክ ያዙ ማለት በቃ ይሄ ነው እንቅስቃሴያቸው። ሜይ ቢ ወደዚህ ሊዞሩ ይችላሉ ወይ ወደዚህ ሊዞሩ ይችላሉ። ያ ማለት ላይፋቸውን በጣም አፌክት የሚያደርግ ነገር ነው። ስለዚህ አሁን እሷም እንዳለችው በጣም ይሄ መናገር ባለባቸው እድሜ ላይ እንዳይናገሩ፣ ሜይ ቢ ሌላም እንትን ሊኖረው ይችላል። እስካላገኘት ድረስ ይሄ ነው ማለት አልችልም፣ ግን ኦፍኮርስ ማለት እኔ አላቅም፣ ያው አግኝተን ዳግኖስ እስካላደረግን ድረስ እንዲህ ሊሆን ይችላል ብለን ነው የምንለው፣ መደምደም ስለማንችል ማለት ነው። ስለዚህ አሁን ላይ ግን በጣም ብዙ ልጆች ላይ እየታየ ያለ ስፒች ዲሌይ ያጋጥማል። መናገር ባለባቸው እድሜ ልጆች እንዳይናገሩ ኢቨን አሁን የሆነ በየእድሜያቸው ማይልስቶን አላቸው። በዚህ እድሜያቸው ይሄን ነገር ማድረግ አለባቸው፣ በዚህ እድሜ ይሄን ነገር ሚት ማድረግ ያለባቸው ማይልስቶኖች አሉ አይደል? የሶስት ዓመት ልጅ ይሄን ይሄን ማድረግ አለበት ተብሎ ከሚታስበው በጣም ወርደው ነው የሚገኙት ልጆቹ፣ ምክንያቱም ምንም እያዳበሩት አይደለም። ቅድም እንዳልኳችሁ ነው። ያቺን የራሴን ስፔስ ሲሰጠኝ ደስ አለኝ አደለ? እኔ ግን አትሊስት ትንሽ ስለማቅ በስክሪን አደለም የጠመድኩት። የሆነ የሚሰካከም እንትን የሚል መኪና ስለሚወድ መኪናውን ሲፈታ፣ ጎማውን ሲያፈርስ ምናምን እንደዛ ሲል በራሱ ነገር ተጣምዶ ስለተቀመጣልኝ ነው ደስ ያለኝ። ኢቭን በዛም እኮ የሆነ ራሴን ብሎ የሚያደረኩት ነገር አለ ግን ደግሞ ቤት ውስጥ በጣም ላይክ በብዙ እንትን ውጣ ውረድ ውስጥ የሚያልፉ እናቶች አሉ አይደለ? ለቤተሰቦቻቸው ምግብ መስራት ይጠበቅባቸዋል። ሌሎች ትምህርት የታናናሾ የታላላቅ ልጆች ይኖራቸዋል። እነሱን መመገብ አለ፣ ትምህርት ቤት ማድረስ አለ፣ ማምጣት አለ። የራሳቸው ኢቭን ለራሳቸው ጊዜ ሳይሰጡ ያ ልጅ ትንሽ እዛ ላይ መጠመዱ እንትን ይሰጣቸዋል፣ ሪሊፍ ይሰጣቸዋል። እሱ እንደገና መንከባከቡስ ምናም ስለማይገቡና አሁን ላይ በቃ ከችግር ከዘመኑ ጋር እየመጣ ያለ ችግር ነው ብዬ ነው የማስበው። ብዙ ሰዎችም ላይ እንደ ኢንፎርሜሽን እየሰማን ስለሆነ ማለት ነው። የመጨረሻው ብርቅዬው ልጅ የሚባለው ነው። ይሄ ደግሞ አራተኛው ልጅ በምክንያትም ሆነ ያለ ምክንያት የሚወደድ ልጅ ነው። ቤተሰቦቹ አያውቁትም ማለት ይሄ ባህሪው እኮ አይደለም ቢ በጣም በጥባጭ ሊሆን ይችላል፣ ስታዩት ማለት ነው። ወይ የሆነ በቃ ይሄ ነው የሚሉት ነገር፣ ወይ እንደዛኛው መጀመሪያ ላይ እንዳልነው ልጅ በጣም ጎበዝ ሆኖም አይደለም እኮ በቃ ግን በምክንያትም ባለ ምክንያትም ሊሆን ይችላል። ቤተሰቦቹ በማያውቁት ምክንያት ይወዱታል ልጁን በቃ ብርቅዬው ልጅ ስለሆነ ማለት ነው እና ሳይጠይቅ ሁሉ ነገር ነው የሚደረግለት። ይሄን ግዙልኝ፣ ያንን ግዙልኝ ማለት አይጠበቅበትም። በቃ የሆነ ፍላጎት ሊሆነ ነገር ሲያሳይ ቤተሰቦች እናቃለን ልጆቻቸው እንደሚፈልጉ ላይ ያንን ነገር ስለፈለገው ብቻ ላያስፈልገው እኮ ይችላል ግን ይገዙለታል። ይሄ ኦቨር የሆነ ነፃነት አለ፣ ኦቨር የሆነ ይደረግለታል ሁሉም ነገር ማለት ነው እና ኢቨን ያ ልጅ ራሱን ችሎ ልብስ መልበስ ላይ ይጠበቅበት ይችላል። ቤተሰቦቹ ናቸው የሚያለብሱት። ራሱ እንዲሞክር እድልም አይሰጠው፣ ሁሉ ነገር የሚደረግለት በቃ እንትን ነው ላይክ አሁን እንደ እናቶኝ ሲያው በተለይ አሁን ልጆቻችን ሲሞክሩ የሆነ ነገር የሚሆኑ ይመስለናል። በተለይ አርሊ እድሜ ላይ ያሉ ልጆች ራሳቸው ሲበሉ በጣም የሆነ ዝርክርክ ስለሚወይ አፍንጫቸው ውስጥ ይከትታሉ ብለን እናስባለን። እናትስመን ብዙ ነገር እናስባለን። ኬር ከማድረግ ሊሆን ይችላል እኮ ግን ይሄ በጣም ኤክሰስ ኬር ነው የሚደረግለት ለዚህ ልጅ እና ሁሉ ነገር ሳይጠይቅ በቃ ይሄ ነገር ያስፈልገዋል ተብሎ ነው በራሱ የሚያደርገው ምንም ነገር የለም። ይሄ ልጅ ባህሪው ደስተኛ ነው ኦፍኮርስ፣ ምክንያቱም ብዙ ነገር እየተደረገለት ነው። የሚፈልገው መጫወቻ እየተገዛለት ከሆነ፣ የሚፈልገው ልብስ እየተገዛለት ከሆነ፣ የሚፈልገው ቦታ እየሄደ ከሆነ ለምን ደስተኛ አይሆንም? ኦፍኮርስ ደስተኛ ሆነ። ሌላው የራሱን እንትን ስሜት ብቻ የሚያስቀድም ይሆናል። ምክንያቱም የሆነ ነገር ፈልጎ አይደለም ፈልጎ ሳይፈልግ አይደለም ይደረግለት ፈልጎ ደግሞ ላይደረግለት አይችልም። ስለዚህ አሁን ሜይ ቢ እናትዬዋ በዛ ሰዓት የሆነ ነገር ግዢ ልኝ ብላት ኮኔክሽን ቢ ብላት መክፈል ባትችል ያንን አንደርስታንድ ማድረግ አይችልም። ገባችሁ? ምክንያቱም ኤቭሪ ታይም ሲደረግለትና ሲሆንለት አልጋ በአልጋ ሲሆን ነው ኤቭሪቲንግ የሚያውቀው። ስለዚህ የራሱን ስሜት ብቻ ነው የሚያስቀድመው ያ ልጅ። ለምሳሌ ሶስት ልጅ ወይ አራት ልጅ ካላቸው ቤተሰቦች ውስጥ አንዱ ሊሆን ይችላል፣ ይሄ ብርቅዬው ልጅ። ሌሎቹ ሌላ ሌላ አይነት ታይፕ ሊኖራቸው ይችላል እና ኢቨን ለእህቶቹና ለወንድሞቹ ራሱ በቃ ስሜታቸው ማያዳምጥ በጣም የሚቆጣ የሱ ነገር ሲነካ፣ ምክንያቱም ኦልሬዲ ቤተሰብ እዛ ጋራ ብርቅ እያርጎ አስቀምጦታል። ስለዚህ ራሱን አያወርድም። ከዛ ላይ እሱ የሆነ ነገር ከፈለገ እህቱ ብትፈልግም አይመለከተውም። በቃ የራሱንና የራሱን ስሜት ብቻ ነው የሚያዳምጠው። ኢሞሽናሊ ምንም ዴቨሎፕ ያላረገ ማንነት ነው ያለው። ሰው በጣም ቁጡ ነው የሚሆነው። በቃ ይሄ የራሱን መስመር ብቻ የሚያስጠብቅ ወየኔ ነገር ብቻ ይደረግ፣ የኔ ብቻ ይሁን፣ ሌላው ሰው ገደል ይግባ የሚል አይነት አመለካከት እንዲይዝ ነው የሚያደርጉት። ግን ፋሚሊዎቹ ግን እንትን ነው፣ ኦልሬዲ የታመመ ቤተሰብ ውስጥ ነው ያለው። ሲታይ ግን በጣም ፖዘቲቭ ነው የሚመስለው። በተለይ ደግሞ ስታስቡት በጣም ይሄ የተጨቆኑ ሁሉ ነገር የሚፈልጉት ሳይደረግላቸው ያደጉት ቤተሰቦች ሊሆኑ ይችላሉ። አሁን ላይ በጣም እያሻሻሉ መስሏቸው እንደዚህ አይነት ኤክሰስ ነፃነት እየሰጡት ያሉት የሚመስለው ማለት ነው። ለእነሱ እንደዛ ነው የሚያስቡት ግን አይደለም ይሄ ልጅ በምን ያህል መልኩ እየተመረዘ እያደገ እንደሆነ ቤተሰቦቹ የሚሰጡት ስም ምንድን ነው? ላይክ በቃ እሱ በረከታቸው እንደሆነ ምንም ሳይሰራ ጀግናቸው ነው። ምንም ሳያደርግ በት በቃ የቤቱ ቆንጆ የቤቱ ተወዳጅ በቃ ምልሁን ልሙትን ልምና የሚባል አይነት ሰው ነው፣ ግን ከሱ የመጣ ምንም ነገር የለም ሜቢ ቤተሰቦቹ የሚያያይዙት የሆነ ነገር ሊኖሯቸው ይችላል። ወይ የሞተውን አያቴን ይመስላል ሊሉ ይችላሉ። የሆነ ለመውደድ ምክንያት ኦር ሪዝን እንድንፈልግ ያደርገናል። ላይምሯቸው እና ብቻ የሆነ ቢ ወይ እሱ ሲወለድ ቤት ገዝተው ሊሆን ይችላል። ኦር የሆነ ችግር ውስጥ ሆነው ቆይተው ከዛ በኋላ እሱ ልክ ሲወለድ የሆነ ነገር ቤታቸው መቶ ሊሆን ይችላል። በዛ ሪዝን ሊሆን ይችላል የሚወዱት። ግን ያለ ምክንያትም ሊሆን እንደሚችል ደግሞ አይተናል። ሶ በረከታችን ጀግናችን፣ ቆንጆችን በጣም ብዙ ሊባል ይችላል ማለት ነው። ስለዚህ ግን የእሱ አስተዋጽኦ ምንም በሌለበት ሁኔታ ነው ይሄ እየሆነ ያለው ማለት ነው። ሲያድግ ይሄ ልጅ ምን ይሆናል የህይወትን ምርጫ ለመምረጥ የሚቸገር አይነት ልጅ ሊሆን ይችላል። ለምሳሌ አስራ ሁለተኛ ክፍል ደርሰው ምን ልማር ብሎ ማለት ቤተሰቦቹ እንዲመርጡለት ምንድነው ፓሽን ምናምን የሚለውም የለም በቃ ላይክ ሁሉን ነገር እየመረጡለት ነው የኖሩት አይደለም ሁሉን ነገር እነሱ ናቸው አስበው የሚያደርጉለት እሱ ፈልጎ የሚጠይቀው ነገር የለም። ሁሉ ነገር እየተሟላ ሁሉ እየተሰጠው እያለበሱ ምን እያሉ ስላሳደጉት ይሄ ልጅ አስሮተኛ ክፍል ሲደርስ ምንድነው የምፈልገው ምንድነው ማጥናት የምፈልገው ምን ብማር ይሻለኛል ምናም የሚለውን ፊገሯት ለማድረግ ሊከብደው ይችላል። ሌላኛው ደግሞ ኃላፊነትን የማይወስድ ልጅ ነው የሚሆነው። ምክንያቱም ታዝሎ ነው የኖረው እድሜ ልኩ ማለት ነው። ካልሲው እየታጠበለት ፓንቱ እየታጠበለት በቃ ምግብ እንደዚህ ሻይ እየተማሰለለት በቃ ኤቭሪቲንግ ተደርጎለት ስለሆነ ያደገው፣ ይሄ ልጅ ለምን ኃላፊነት ይወስዳል? ኃላፊነት በጣም ቻሌንጅ የሚያደርግ ነገር ነው፣ ተጠያቂነት የሚያመጣ ነገር ነው ምናምን። ይሄ ልጅ ግን እንደዛ በዛ መንገድ ስላላደገ ኃላፊነት የማይወስድ ይሆናል። አግብቶ ለሚስቱ ኃላፊነት ማያስድ ባል ነው የሚሆነው ማለት ነው። ሴት ብትሆን ለልጆቹ ኃላፊነት ለባሉ ኃላፊነት ማትወስድ አይነት ነው የምትሆነው። ለሆነ ሰው ኃላፊነትን ሰጠው፣ የሆነ ሰው እንዲወጣው ግን እኮ የሚመለከተው ወይ ባልየው ነው ወይ ሚስትየው ነው። ግን የሆነ ሰው እንዲወጣው ወይ በገንዘባቸው ወይ በሆነ ነገራቸው ወይ በፋሚሊያቸው ብቻ ኃላፊነትን ከራሳቸው የሚያሸሹ አይነት ሰዎች ይሆናሉ ማለት ነው። በግድም ውሰዱ ካላችኋቸው ደግሞ ቁጡ ናቸው ኃላፊነት ስለማያውቁ ውሰዱ ተባለው ደግሞ ከተባሉ በጣም ቁጡ ናቸው። እራሳቸውን ብቻ የሚያስቀድሙ ናቸው። ጨፍልቀዋችሁ ከመሄድ ወደ ኋላ ማይኑ አይነት ሰዎች ነው የሚሆኑት ማለት ነው። ሌላኛው ፕሮብለም ሶልቪንግ ስኪል የለውም። ዴቭሎፕ አላረገም። እስቲ ጃኬት ልበስ አልተባለም። እስቲ ጫማህን እሰር፣ ጫማ ማሰር እንደዚህ ነው ምናምን ተብሎ አልተማረም። ትልቅም ሲሆን እስቲ አልጋህን አንጥፍ፣ እስቲ አሁን ደግሞ መጽሐፍ የተበላሸውን ደርድር ምናምን በጣም ሲምፕል ልጆችን እንደ የእድሜያቸው የምንሰጣቸው አክቲቪቲ ያለ አይደለ? ያንን ዘሎት ነው ያለፈው። እሱ በቃ በአንድ ጊዜ በሊፍት አስረኛ ፎቅ እንደደረሰ ቁጠሩት። እንዴት ብሎ ደረጃው ጋር ምኑ ጋር እንደሚታጠፍ ምናምን የሚያውቀው ታሪክ የለም ይሄ ልጅ። ስለዚህ ምን ሁሉንም ችግሩ እየተፈታለት ሁሉም ነገር እየተደረገለት ሁሉም አቅርቦት እየተሟላለት ስለሆነ ምን ችግር አጋጥሞት ምን አይነት ፕሮብለም ሶልቪንግ ስኪል ይኖረዋል? ስለዚህ ልክ ወይ ይሄ ልጅ ቤተሰቦቹ ቢሞቱ ኦር ደግሞ ወይ ለትምህርት ሌላ ሀገር ቢሄድ ኦር የሆነ ብቻ ብቻውን የሚሆንበት አጋጣሚ ቢያጋጥመው መኖር ይከብደዋል። ምክንያቱም ምንም የሚያውቀው ታሪክ የለም። ሌላው ታዛኝ ነው መሆን የሚመርጠው። ቅድም አዛኝ የሚሆነው ልጅ አይደለም ስለዚህ ከዚህኛው ጋር የሚሳሳቡ አይመስላችሁ? ባልና ሚስት የሚሆኑ የእውነት ይሆናሉ። ምክንያቱም ይሄ የሚያዝለውን ሰው ነው ሲፈልግ የሚኖረው ሚን የሚያዝለውን ያ። ከዛ በኋላ ያኛው ደግሞ የሚታዘል ነው የሚፈልገው ሰው ሁለቱ በቃ መጥተው ግጥምም ነው የሚሉት። ከዛ ሁለቱም እያማረሩ ነው የሚኖሩት። ያኛው የሚያዝለው ሰው ሸክም አስቡት። በየአመቱ ትዳር ደግሞ የሆነ እንትን አይደለም፣ ኮንትራት አይደለም። በቃ የሆነ ሲደብረ ምናምን የምንወጣበት ስላልሆነ አስቡት። እድሜ ልካቸውን እያጎበጡ እያጎበጡ ህይወቷን እያጣች ህይወቱን እያጣ ባይዘ ወይ ዲፕሬሽን አይምሯችን ላይ ያለ ነገር ብቻ ነው የሚመስለናል። ብዙዎቻችን ግን ዲፕሬሽን ፋይናሊ ሲያድግ ምን ይሆናል መሰላችሁ? ግን ፌለር ያመጣል። መጨረሻው እሱ ነው። ኦርጋኖቻችን ነው የምናጣው። ግን ሲጨንቀን እኮ ሲደብረን፣ እዚህ ላይ አይምሯችን ላይ ነው። ብተኛ፣ ባልወጣ፣ ባልበላ ምናምን ሰው አላገኝ ምናምን የምንላቸው ነገሮች አሉ ወይ ደግሞ ኤክሰስ መብላት ወይ በጣም ሀይፐር መሆን ምናምን ሊሆን ይችላል ምልክታችን ግን። አፍተርሮል በቃ ላይ ጤናማ ያልሆነ ነገር ውስጥ ነው ማለት ነው የምንወድቀው ማለት ነው። ስለዚህ ያ ነገር ማለት ነው ዲፕሬሽን ራሱ የሚመጣው ማለት ነው ኒውሮ ኒሮትራንስሚተር የሚባሉ ነገሮች አሉ አይምሮአችን ውስጥ ወይም ኬሚካልስ ብለን ልንይዛቸው እንችላለን። እና የዛ ነገር መብዛት ኦርማነስ፣ አንዱ ሲበዛ አንዱ ሲያንስ ምናምን ብቻ እንደዛ ሳይመጣጠን ሲቀር ነው እዛ ነገር ውስጥ የምንገባው። እና ያን ነገር ኤክስፒሪንስ እያደረግነው ትሪት ባልሆነ ቁጥር ፋይናሊ ኦርጋኖቻችንን ነው የምናውጣው። ስለዚህ ይሄ ታዛዩ ምንም ላይሆን ይችላል። አዛዩዋ ግን ትሞታለች። ፋይናል ባይዘይ በጣም ብዙ ጊዜ የሚገርመኝ አንድ ነገር አለ። የድሮ ባልና ሚስቶች በጣም አይለያዩም አለ አብረው ነው የሚሞቱት ምናምን ይባላል። በጣም ግን ላይክ በደንብ አስተውላችሁ ስታዩት እና ስትመረምሩት አዎ አይለያዩም። ምክንያቱም ማህበረሰቡን ስለሚፈሩ ወይም ሃይማኖትም ደግሞ እንድንለያይ አይፈቅድልንም ሶ። ያ ሰው በዛ አቢዝ ያለበት እንትን ነው ብለን ብናስብ፣ በቃ አዝሎ አዝሎ አዝሎ መውጣት አይችልም። ሲንገበገብ ህይወቱን ኦርጋኖን አቶ ፋይናሌ ታማ ነው የሚሞቱት ያለ እድሜያቸው የሞቱት በጣም ብዙ ሰዎች አሉ። እና ግን ሲመስለን በቃ በጣም እንደተዋደዱ እንደተፋቀሩ፣ ይኸው በቃ እሱ ሞተ ወይ እሷ ሞተች ምናምን እንላለን። ፍቅር እስከ መቃብር ምናምን። ግን ኖ ያን ነገር ማስቆም ስለማይችሉ፣ እምቢ ማለት ስለማይችሉ፣ ባውንደሪ ስለሌላቸው እነዚህ ሰዎች ያደጉበት ነገር አለ ያንን መቀልበስ አልቻሉም። ኦር ኢንፎርሜሽኑ ስለሌላቸው እራሳቸውን አብዴት ማድረግ አልቻሉም። እንዳዘሉ እንደጎበጡ ፋይናሊ የሆነ ክሮኒክ በሽታ ይዛቸዋል፣ ያ ይገላቸዋል ኦብቪስሊ። ስለዚህ አያችሁት አይደል ምን ሀል እስከ ሞት ድረስ እንደሚያደርስ ማለት ነው። ስለዚህ የዚህ ኤክስፒሪየንስ ያላችሁ ሰዎች ካላችሁ እናወራና ወደ ትራውማ እንሄዳለን። ሁለት ሀሳብ ነው እንደ ጥያቄ ነው።

ሚክስድ ሊሆን ይችላል። ከእነዚህ ውስጥ አሁን ሁለቱን ሊሆን ይችላል አንዱን። ምክንያቱም ቤተሰቦቻችን ናቸው የሚሰጡን፣ እንዳለ ነው። የታመመ ቤተሰቡ ስናድግ ነው ሜይ ቢ አሁን ለአባት ብርቅዬ ልጅ ሆኖ ከዛ፣ ለእናት ደግሞ የምትቀጠቀጠው የምታሰቃየው ሰው ሁለቱን ዴቨሎፕ ሊያደረግ ይችላል። ስለዚህ ልክ እንደዛው አራቱንም ዴቨሎፕ ሊያደረግ ይችላል። ምክንያቱም የሆነ አክስታጎት ምናምን ሆኖ ኤክስቴንድድ ፋሚሊ ያለበት ቤት ውስጥ ደግሞ የሚኖር ሰው ትሪት የሚደረገው በሁሉም ነው። ላይክ ልክ እናት በሚመለከታት ቦታ አክስት ገብታ ብዙ ነገር ልታደረግ ትችላለች። ሰው ያንን እነዚህን ሁሉ ዴቨሎፕ ሊያደረግ ይችላል ኦፍ

መጨረሻ ላይ እናገኘዋለን። እሱ እሺ፣ ችግር የለም እሺ። እኔ ጥያቄ ምንድን ነው፣ ይህ ታዛይ ወይንም ደግሞ መቻል የሚለው እናቶቻችን ወይም ደግሞ አያቶቻችን ተቻችለው ነው የሚሆኑት። ስለዚህ ባል ይበድል ወይም ደግሞ ሚስት ልትበድል፣ ተበድለሻል ወይም ደግሞ ተበድላል ብሎ የሚናገር ማህበረሰብ፣ ቆይ እስኪ ትንሽ ክሊር አድርጉልኝ እና ያ ምንድነው አሁን ባየነው ሁኔታ የመጀመሪያ ሰው አለ ሰው ማለት ደግሞ ፍጡር ነው ከዛ ደግሞ ቀጥሎ ሰው ካለ ሀገር አለ ሀገር ካለ ደግሞ ማን ይፈጠራል ቤተሰብ የሚላል ቤተሰብ ደግሞ ከተፈጠረ ምን አለ ሃይማኖት አለ እንደዛ እያለ የሰው ልጅ የሚገልጽና ሀገራዊ የሚገልጹ ነገሮች አሉ አሁን በምናይበት ያው ላይ እየነፋ ነው ቪዲዮ ስለ ትዳር በሚጮ ሁሉ መንግስት በአለም በላይ ስለ ትዳር መየጮ ከዚህ በፊት ግን የነበሩት ሰዎች ምንድነው፣ ትዳራቸው አቋሙ ይዞ የሚኖሩበት ቤተሰብንና አገርን የሚመሰርቱ ነበር። አሁን ግን ለየት ያለ ነገር እየመጣበት ያለው ወንዱ ፈንጌች ቀደም እንዳልሽ ኮንትራት ላይፍ ነው እየተኖር ያለው ሴቷም እንደዛ አይነት ነው። ይሄን ነገር በምን አይነት ሁኔታ ልናስቆመው እንችላለን? አሁን ይህን እዚህ የምታስቸ የለፋሽበት ማስተርሸሚያ ተማሽበት ነገር ስለሆነ ይህንን በእውነታ አቋሙ በየሃይማኖቱ በየቤተክርስቲያኑ

ባገ ጉዳይ ያለ ነገር ነው እና እንችላለን በምን እናስቆመው እንችላለን የሚለው እንግዲህ ሁሉ ነገር ሶርስ አለው። ቤተሰብ ጤናማ ሲሆን ሁሉም አሁን ያልነው ውጥንቅጥ የመጣው የሆነ ጊዜ ከታመመ ቤተሰብ ነው ማለት ነው። ስለዚህ ያ የታመመ ቤተሰብ ተመልሰን ልናከመው አንችልም። እሱን መጨረሻ ላይ መልሱ እናገኘዋለን፣ እንዴት እናስተካክለው የሚለው ማለት ነው። ስለዚህ ወደ ኦሪጂኑ አሁን ቅድምም አንስቶታል፣ ቤተሰብን የመሰረተው እግዚአብሔር ነው አይደለም? ወደ ኦሪጂኑ መመለስ ትክክለኛ መፍትሄ ነው ብዬ አስባለሁ። ሰው ካውንስል ስናደርግ ሰዎች ኮፒንግ ሜካኒዝማችን የሁላችን የሚለያያል፣ እና ፋይናሊ ነፍስ እንትን ነው ላይክ ሰው ስጋዊ ብቻ አይደለም አይደል? ነፍስም አለን መንፈስ አለን። ሰው ሁሉ ነገር በስጋዊ ብቻ የሚመለስ ነገር አይደለም። ስለዚህ መንፈሳዊ ጣልቃ ገብነት የሚያስፈልጋቸው ነገሮች አሉ። ሰው ወደ ሃይማኖቱ ሲጠጋ፣ ሰው ወደ ፈጣሪ ወደ እግዚአብሔር ሲጠጋ ለብዙ ነገሮች መልስ እናገኛለን አሁን አንዳንድ ነገሮችን ስታዩ እናት ልጇል የምታደርገው ነገር ምናምን ነገር የሚያስብል ማለት ለአይምሮ የሚከብድ ማለት ነገር እንሰማለን አንዳንድ ነገሮችን ስታዩ እግዚአብሔርን ካለመፍራት የመጣ ወይም እግዚአብሔርን ከመዳፈር ያለም ብለው የሚያስቡ የሚከራከሯችሁ በጣም ብዙ ሰዎች አሉ እና ከዛም የመጣ ይሆናል ግን ደግሞ ይሄ አሁን እያነሳናቸው ከታመመ ቤተሰብ መምጣታችን ትልቅ አሁን ላይ ላለንበት እንትን ትልቅ አስተዋጽኦ አድርጓል ብዬ አስባለሁ። ጤናማ ቤተሰብ ጤናማ ልጅን ነው የሚፈጥረው። ልጁ አድጎ ጤናማ ትዳር ነው የሚኖረው። ምክንያቱም በሽታ እንኬት ያውቀዋል። ምክንያቱም ቅድም ጥሩ ኮፒ መካኒዝም አላቸው ብለናል አይደለም፣ ጤናማ ቤተሰቦች ላይ ስናነታ ቤተሰብ እኮ አሳድገው ከዛ ደግሞ ወደ አለም እኮ ይቀላቀላሉ። ትምህርት ቤት ሄዱ እኮ ብዙ ኔጌቲቭ ነገር እኮ ይሰማሉ እዛ የታመመ ቤተሰብ ያለው ጓደኛ ሊኖረው ይችላል። ከዛ ልጅ የሚወስደው ብዙ ነገር አለ። ግን እዚህ ጋ ነው ቤተሰብ ላይ የተሰራው መሰረት ልክ ከሆነ ያን ነገር አክሰፕት እንዳያደርገው ያ ልክ እንዳልሆነ። ስለዚህ ቀድመን ካስተማር ናቸው ልጆቻችን ያንን የሚከላከሉበት ትልቅ አቅም ማስታጠቅ እንችላለን ብዬ ያስተባለው። ስለዚህ ሁሉ ነገር ምድራዊ ደግሞ አይደለም መንፈሳዊ ፓርትም ስላለን እንደ ሰው አንዱ ኮምፖነንታችን መንፈሳዊ ስለሆነ ያም ትልቅ መልስ ይሰጠናል ብዬ አስባለሁ። የቀረውን ደግሞ መጨረሻ ላይ እንደ ሁሉም ጠቅላላ አድርገን እናየዋለን ማለት ነው።